ቅዱስ ዛሬም እችን የመሰለች ማክስ ማዳትን የምታጠፋ ጥቋቁርን የምታጠፋ በጣም ለየት ያለች ያማረ ከፓፓያና ከተለያዩ በቤት ውስጥ በቀላሉ የምን ፊታችንን በጣም ሳምርልን ይላችሁ ማጥቻለሁ። በጣም ነው የምትወዱት። ወደ አሰራሩ ላይክ እና ሼር እያደረጋችሁ ወደ አሰራሩ እንግባ። አመሰግናለሁ ከኔ ጋር ስለምትቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ወይ? ያላችሁበት አለም ዳርቻ ይብዛላችሁ። ውድ የሙላት ቆንጅት ተከታታዮች እንዴት ናችሁ? ለሁሉ ሰላም፣ እግዚአብሔር ይመስገን። ለሁሉ ሰላም፣ ሁሉ መልካም ነው። ዛሬ እግዚአብሔር ፈቃዱ ነው ደግሞ ተገናኝተናል። በጣም ወሳኝና ምርጥ የሆነ ለፊታችሁ ውበት መጠበቂያ ለማደ በጣም ወሳኝ ነው። በጣም አሪፍ ነው። አብረን የምንሰራው የሆነ ወዴትም አትሄዱ። ሁላችሁ እንግዲህ ይህንን ፓፓያ በመጀመሪያ ያስቀመጥኩት ነው። እንቆርጠዋለን ማለት ነው። ቆርጠን ልጠን እንሰራለን። በነገራችን ላይ ፍሬው ራሱ በጣም በጣም ነው። እንልጠዋለን ማለት ነው። እንደምታዩት የበሰለውን ፓርት ነው የምንጠቀመው። እንደዚህ ብስል ብሏል። እኛ ይህን የበሰለውን እንጠቀማለን ማለት ነው። በጣም ነው የምትወዱት። በጣም ምርጥ ነው፣ ሞክሩት። ከሙከራ ይቀራሉ ብሉም ነገር እና ፊታችን ያማረ የልጅነታችንን ቆዳ እንዲመልስልን የተሸበሸበውን እነኚህ ጥቋቁር ነገሮች፣ ነጠብጣቦች፣ ብጉሮች ሁሉንም ነገር ለማጥፋት ወሳኝ ነው። እኛ በቤታችን ውስጥ ባለ ግብአቶች ምርጥ ምርጥ ነ ነው ስትጠቀሙት ራሱ አስተካክለን ማታ ክላሳችንን በምንገባበት ሰዓት መቀባት እንችላለን ማለት ነው። ይሄንን እንደዚህ በማድረግ በጣም የምትገረሙበት በአንዴ ለውጥን የምታዩበት ግብአት ነው። እዚያ እንቁላሉን ስንጠቀም ደግሞ ቢጫውን ፓርት ብቻ ነው የምንጠቀመው። ተጠቀሙ ፓርት ብቻ እንጠቀማለን። በነገራችን ላይ ነጩን ፓርት ብቻ ከቡና ጋር አሱ አድርጋችሁ ከተለያየ ትጋርጋችሁ ብትጠቀሙ በጣም ተጠቃሚ ነው የምትሆኑበት። እዚያ ቢጫውን ብቻ ይወላችሁ ወደጥኝ በደም ማርክ ነው ይተጭቸው ይመጥቻለሁ በመኪና ወይ በጣም ነው በጣም ነው ታውራሱ ደስ ይላል። ባንዴ ለውጥ ነው።

ችግር የለም ካላችሁ፣ ግን በጣም ነው የምትወዱት። እሱንም እንደዚህ አንድ ማቻ መብዛትን የለበትም። የተመጣጠነ ነው እያለበት ማለት ነው። ይህ እንደዚህ በማድረግ መጠቀም ይስላላችም። በደንብ ባድርጋችሁ ታዋት ካላችሁ እንደዚህ በደንብ አድርጋችሁ የቆዳችንን በጣም ምርጥ ነው። ፊታችንን እንንከባከብ፣ ፊታችንን እንጠብቅ። ፊታችን ምግብ በተለይ በምንሰራበት ሰዓት የምግቡ ሽታ እንደዚህ በር በምንገፍትበት ሰዓት ሽታው ሽፍታ ያመጣል፣ ማዳት ያመጣል፣ ብዙ ነገር ነው ያመጣልና ይህንን ደግሞ ለመከላከል እንደዚህ በቤታችን ውስጥ ባለ ምንም አይነት ወጪ ሳናወጣ በቤታችን ውስጥ ባለ ነገሮች እንደዚህ አድርገን መጠቀም እንችላለን። ታውቃላችሁ የፓፓያ ሳሙና አለው፣ ሻምፖ አለው፣ ክሬም አለው። እኛ ግን በቤታችን ውስጥ እንደዚህ ወሳኝ በሆኑ ግብዓቶች እንደዚህ አድርገን መጠቀም እንችላለን። ከኬሚካል የጸዳ ያማረ ፊት እንዲኖረን ፊታችንን የተዋበ የሚያደርግልን ይህንን የመሰለ ክሬም መስራት እንችላለን ማለት ነው። አያችሁ እንዴት እንደሚያምር ራሱ ሽታውን ልነግራችሁ አልችልም። በቤታችን ውስጥ በቀላሉ እንደዚህ ሰርተን ማታ ማታ ክላሳችን ውስጥ በምንገባበት ሰዓት መጠቀም እንችላለን ማለት ነው። ስለዚህ ውድ ቤተሰቦች እነኚህ ወሳኝ ወሳን ግብዓቶች ለማግኘት ጠቃሚ የሆኑ ቪዲዮዎችን ለማግኘት ሼር አድርጉልኝ፣ ላይክ አድርጉልኝ፣ ሰብ አድርጉልኝ፣ አበረታቱኝ ከጎን የሆኑ ላቸዋለሁ ቤተሰቦቼ፣ የተጠቀምኩበት እና ጠቃሚ የምላቸው ቪዲዮች ይዤላችሁ እቀርባለሁ ማለት ነው። በጣም ነው የምትወዱት። አያችሁት እንዴት እንደሚያምር። ይሄ ለሶስት ለአራት ቀን ይበቃቸዋል። ፍሪጃችሁ ውስጥ እርጋችሁ ማታ ማታ መጠቀም ብቻ ነው የሚጠበቅባችሁ ማለት ነው። አያችሁት ሁላችሁ ይህን ብቻ ነው ያዘጋጀሁት። እናንተ ደግሞ ከዚህ በበለጠ ማዘጋጀት ከፈለጋችሁ ማዘጋጀት ትችላላችሁ ማለት ነው። በጣም በጣም ነው የምትወዱት። በቃ በአንድ ስትታጠቡት ለውጥን የምታዩበት ምርጥ የሆነ ግብአት ነው ማለት ነው። እንደዚህ አድርጋችሁ 30 ደቂቃ 15 ደቂቃ እንደዚህ በማስቀመጥ ትጠቀሙበታላችሁ ማለት ነው። ለዚህ ጠቃሚ ቪዲዮ ስታዩ ሼር አድርጉ፣ ለጓደኞቻችሁ ይጠቀሙበት። አሁን ያለፈው ክረምት እጃችንን ቆዳችንን ሽብሽብ አድርጎታል። ያው አሁንም አለ አልወጣ። ግን ደግሞ እንደዚህ አድርገን ቆዳችንን መመለስና መጠበቅ እንችላለን ማለት ነው። ይሄ ያው ቤታችን ውስጥ የሚገኝ ነገር ነው። ምንም ከውጭ የመጣ ነገር የለም። የሁላችሁ አያችሁት ስትቀቡ እንዴት ደስ እንደሚል ስትታጠቡ ሲደርቅ በጣም ነው ደስ የሚለው። እና እንደዚህ ያድርጋችሁ መጠቀም ትችላላችሁ፣ ትወዱታላችሁ። ውድ ቤተሰቦቼ ሁላችሁ እንደዚህ። አሁን ለምሳሌ አሁን ትናንት ቢላ ነገር ነው የጫረችኝ። ይሄን እንትን ትላለች ማለት ነው አሁን ስትወክራለቻ። እንደዚህ በቤት ውስጥ ነው ማጥፋት ማለት ነው። እና እናንተም እንደዚህ በቤት ውስጥ አድርጋችሁ ማጥፋት ትችላላችሁ እላችኋለሁ። ውድ ቤተሰቦች እስካሁን ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። እንግዲህ እንደወደዳችሁት ምንም አይነት ጥርጣሬ የለኝም። ኮሜንት ላይ ደግሞ አስተያየታችሁን ይጠብቃለሁ። ስለተከታተላችሁ አመሰግናለሁ። መልካም ቆይታ የሆንላችሁ። ተባረኩልኝ። አመሰግናለሁ። ባይ ባይ።